ዛሬ ያደረግነው የሰላም ስምምነት አዲሱን ሁሉንም ኃይሎች አዋጭ እና ሁሉንም ኃይሎች አሸናፊ የሚያደርገውን የሰላም የአንድነት እና የእርቀ ሰላም መንገድን መርጠናል። በዚህ ዛሬ በመረጥ ነው የሰላም የአንድነት የእርቀ ሰላምና ሁሉም አካላት አሸናፊ የሚሆኑበት መንገድ የክልሉ ህዝብ ከዚህ ሰላም ተጠቃሚ ይሆናል ከዚህ ሰላም ተጠቃሚ ይሆናል የምንለው በዚህ በዛሬው የሰላም ስምምነት ተሸናፊም አሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው። አሸናፊው የአማራ ክልል የልማት የመልካም ማስተዳደር አጀንዳዎች ናቸው። የወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዚያም ተገዥ የሆኑ የተወሰኑ በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው፣ ትክክልም አይደለም። ህዝብም ይህን አይደግፍምና ወደ ትክክለኛው መስመር እንዲመጡ መነጋገር፣ መደራደር ፖለቲካል ዊዝደም የፖለቲካ ብልጠት ነው። ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴቸው ተገድበዋል። ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄም የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛው መስመር መምጣት አለባቸው። በሰላም ስምምነት ውስጥ መግባታችን አንደኛ የክልሉን የኢኮኖሚ የማህበራዊ ቀውሶችን እናስቀራለን ማለት ነው። በዚህ ስምምነት ውስጥ ለምሳሌ ያልገቡ ሌሎች አደረጃጀቶች አሉ። እነሱ የእኛን ሀሳብ ተረድተው አጀንዳው አሁን የመጣው አጀንዳ የአማራ ህዝብ አጀንዳ አለመሆኑን ተረድተው የተወሰኑ በሌላ አደረጃጀት ያሉ አመራሮች በጥቅምና በተለያየ ምክንያት በመተሳሰር የአማራን ህዝብም ሆነ ዘላቂ የኢትዮጵያን አንድነትና ጥቅም ክደው ክደስ ፈጽመው እታች ያለውን ታጋይ አሳስተው የአማራን ትግል ወይም የአማራን ህዝብ ጥያቄ አሳልፈው ሰጥተዋልና ይሄንን አሁን ኦልሞስት ሁሉንም ጥያቄዎቻችን በሚመልስ መልኩ ስለተነጋገር ይሄንን ተረድተው ክልሉንም የኢትዮጵያ ሉዓላዊነትንም እንዲያስከብሩ ነው።